አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ድራ ተከበራችሁ የሀገሬ ልጆች፣ ኬፍኩም ክባርኩም እንሻላት ቢያልፍ ኸይር። ጠፍቻአለው፣ ወደ ሀገር ጉዞ ለማድረግ አንዳንድ ነገሮችን እያዘጋጀሁ ስለነበር ነው። ቅድሚያ የምትሳፈሩ ጓደኞች አሉ፣ እኔም ደግሞ የእነሱ ተከታይ ያድርገኝ ይላለው። የሀገሬ ልጆች እና አምሳሽ ያስገቡኝ፣ ቃሌን አክብሬ እንዲገባና ዛሬ ይዤላቸው መጣቸው ቪዲዮ፣ በጣም አስገራሚ ናቸው። ተኸየሉ የአንድ ሰራተኛ መዳም የስድስት ዓመት ከቆየች በኋላ ወንድ ነሽ የጀማ ፊንድ ሽክል ወንድ የሚመስል ነው። እኔ ራሴ ወንድ መስል ይመስለኛል አንዳንድ ጊዜ። ማባል ብቻ እና ምን ቢሏት ጥሩ ነው ምስላችሁ ልብስሽን አውልቂ ታይ ሴት ጋር እኮ ቢሏት አ ሴቷ እራሱ ውስታ ህያ ሁና አፍራ ማለት ነው። ወንድ እንደያት እና በወንዶች እንድትፈተሽ አድርጋ ሰራተኛዋ፣ ስድስት ዓመት የቆየ ሰራተኛዋ እና ሰራተኛዋ ደግሞ በጣም በጣም በጣም ተናደደች። እንዴት ስድስት አመት ሙሉ ቆይቼ እናንተ ቤት እንዴት ትሉኛላችሁ? ብለው በቪዲዮ ይዤላችሁ መጥቻለሁ። ከዛ በፊት ግን ብስሚላ ሰሉ አለነቢ ላይክ ሸር ሰብስክራይብ ማድረጋችሁ እንዳትረሱ። ቤተሰቦች ሰብስክራይብ ሁን እየረሳችሁት ነው። እኔ ደግሞ ሁሌ ከማሰልቻችሁ ያልኩ ነው በመምለው ነገር ግን አድርጉ አጠም እንዴ ሀምሳ ሺ ኢትዮጵያ እንገባ ብያቸዋል። ሌላው አማራ ክልል ላይ ኔትወርክ ኢንተርኔት ይዘጋል ምናምን እየተባለ ነው። እንሻላ ከማይዘጋብን ያደርገን እኑ የኢትዮጵያ ላይር ነው ኢንተርኔትም፣ የሀገር ሰላምም ያስፈልገናል። ሳ ሁላችሁ ምንደው ለሀገራችሁ የሀገር ልጆች ያለ አሁን የማሳያችሁ ቪዲዮ እንግዲህ የእህታችንን ነው። እህታችን በላት መዳም እነርጃል፣ እነርጃል፣ እኔ ወንድ ነኝ፣ እኔ ወንድ ነኝ። ልብሷን እያዋለቀች እንግዲህ እንደምታየት ማለት ነው። እኔ ርጃል ነኝ ያማማ

ታይ ሚግባ እኔ ሴት ናይ ሁርማ ማለት ትልቅ ሴት ማለት ነው። ሁርማ ወለርጃል ወንድና ሴት እንደሆን ታይ ናይ ይግባና ያረጋግጡ ሀስቢ ላህ አለይኩም ሹፍቱ ስድስት አመት፣ ብንት ያኔ ብዙ ወንዶች አለ ግን ቢያንስ ፊሽ የሚያስታውቅ ሴት ነፋል። አንዳንድ አረቦች ንዴት ነው የሚያስቡት። የአገሬ ልጆች መራመራ ወጃ እኔ ገልቢ ወላሂ፣ ምን ያሳዘነች በጣም ነው ያሳዘነች። ሪጃል ያማማ እያለች ነው። ሌላው የሀገር ልጆች ወንድሞቻችን፣ እንደምታያቸው እጃቸው ታስሮ ነው ምግብ የሚበሉት። ተፍትሽ በጣም በጣም በጣም በሀይል አለ። አላህ ይጠብቃችሁ፣ ነገር ግን እናንተም ራሳችሁን ጠብቁ። በተለይ ሳኡድ አረቢያ ሱቅ በዋዲ የምትወጡ እህቶች እንትብ አለነፍስ እኮ ወቅቱ ሰዓቱ አይደለም፣ እና እራሳችሁን ጠብቁ የሀገሬ ልጆች። ሌላው እንግዲህ የሀገሬ ልጆች በጣም ከባድ ነው። መዳሟ ስልክ ሲም ካርዷን ታወጣባታለች።

ሚሰማ ሰው ይጠፋል። ሀያነን ወረቤ ምን ስራ ከበድ ካል አንድ ሰው አኪድ ስራ ከብዶት ነው። በቃ መስራት ስላልቻለ ነው። ለምን መረዳት የለባቸውም? ሌሎች ደግሞ የት ሀገር ሊሄድ ለምትሉ ሶስቱ ሀገር እንዳአማራጭ ነው። ነገር ግን አገሩ ሳይሆን እድላችሁ ነው። ያጀማትን ሀይል ኩዌት፣ ዱባይ እና ሳውዲ አረቢያ የምመርጠው ሀገር ምክንያቱም ቢያንስ ጦርነት የለባቸውም። የተወሰነ ይመስለኛል የሰላም ሀገር ነው። አገር አሁን ላይ የሚያስፈራል ደግሞ የባሰ ጦርነት ስለሚኖር ነው። አላህ የጠብቀኝ። የሳዑዲም በደዎች ካልሆኑ መልካም መዳሞች ከገጠማችሁ አሪፍ ነው። ዱባይም እንደዛው። የዱባዮች ግን የተማሩ ናቸው። ተፋሁም አላቸው። ላ እዚህ ማፊ ተፋሁ አን ሀዚሽ እድላችሁና እናንተ ናችሁ። ተፍቲሽ ነው። ራሳችሁን ጠብቁ። አላህ ሀገራችንን ሰላም ያደርግልን። ጦርነት በሁሉም ሀገር አይኑር። ላይክ ሸር ፎሎ እያደረጋችሁ ወልዳችሁ አሉ ስለተከታተላችሁ ከልብ አመሰግናል። ኦ የዚችን አሁን ላይ ያመጣሁላችሁ ቪዲዮ ለምን ይዤላችሁ እንደመጣ ዋናው ነገር ሳንነግራችሁ ማስረጃ ምን ያህል ጠቃሚ እንደሆነ ታዩበት አላችሁ። ማስረጃ ጠቃሚ። አሁን ይቺ ከወጣች በኋላ ከሄደች በኋላ ብዙ ሰው ሸር እያደረጋት ነው። ጎበዝ ለመሆን ስልክ አስፈላጊ ነው፣ መረጃ መያዝ አስፈላጊ ነው። ብዙ ልጆች መዳሟ ደብቀችላት እህቴ ምን ላድርግ፣ ቀጥቅጣት እንደዚህ አርጋት ይሉኛል።